ክርስቲያን ያልኳችሁ እሱ ቅድም እንዳልኳችሁ ገናና ስም ነው፣ ወርቃማ ስም ነው። በደም በቁስል በችንካል በመስቀል በትንሣኤ በመቃብር በእርገት የተገኘ ዋጋ የተከፈለበት ስም ነው። እኔ ለክርስትና ምምና ከጥጋብ ይልቅ ረሃብ ይስማማዋል። ክርስቶስ በበረት ቢቁ ነው የተወለደው። ቤተ መንግሥት ተወልዶ ቢሆን ፈራጭ እንጂ አለን መሆን አይችልም ነበር። ይፈለ፣ እግዚአብሔር ከዓለማዊ አሰራር የሚለየው በእድሜ፣ በጾታ፣ በጤንነት አይብንም። እግዚአብሔር ምናልባት አሁንኛ ሜዲካል ምርመራ ቢኖር እኮ ፖሊስ መሆን አልችልም፣ ፓይለት መሆን አልችልም፣ ሹፌር መሆን አልችልም። ደስታ ያርቃል። ምናል ደስታ አላቂቃ ነው ክርስቶስ ላይ የተመሰረተ መልካችን ያምራል ብለው የተደሱት ሰዎች እኮ መልካቸው ተሸብሽቦ ወገባቸው ጎብጦ ጸጉራቸው ተመልጦ መልካቸው እንኳን ሌላው ቤተሰብ ይረሳቸዋል። ደናደራችሁ ወኩሎሙ እለ ይፈቅዱ ይህየው በጸቃ ኢየሱስ ክርስቶስ ያምሙ ክርስቶስን መስለው እግዚአብሔርን መስለው በክርስቶስ ለመኖር የሚፈልጉ የሚወዱ ሁሉ ይሰደዳሉ። ሐዋርያ ቅዱስ ጳውሎስ ታላቁ ሐዋርያ ቅዱስ ጳውሎስ እሱ እየጨረሰ በነበረበት ዘመን እየጀመረ ላለው ሐዋርያው ልጁ ለጢሞቴዎስ በክርስትና እንዴት ውጤታማ ሊሆን እንደሚችል ፈተናው እንዴት ማለፍ እንደሚችል እግዚአብሔርን አስደስቶ ሰይጣንን አሳፍሮ እንዴት መኖር እንደሚችል፣ አገልግሎቱ እንዴት ውጤታማና ስኬታማ ሊሆን እንደሚችል እሱ ያለፈበትን መንገድ እየተረከ እኔ ይሄን ይሄን በማድረጌ አሸንፊያለሁ ለዲላክል በቅቻ ያለሁ አንተም እኔ ባለፍኩበት መንገድ ብትሄድ እኔ ያደረኩትን ብታደርግ እግዚአብሔርን ታከብራለህ፣ ሰይጣንን ታሳፍራለህ፣ የሚሰሙን ታድናለህ፣ ራስን ትድናለህ ብሎ በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 12 ላይ የተናገረው ነው። ከዚህ ቀደም ሲል ደግሞ ካህናቱ ነካ ወሰርከ ወሌሊተ ሕግ አምላኩ ውስተ ልቡ ለቅዱስ ጭርቆስ ነው። ቅዱስ ቂርቆስን አባታቸው ቅዱስ ያሬድ ባመሰገነበት መምህራኑ ሊቃውንቱ ቅድም ያያችኋቸው በእውነቱ ሀያ ሰላሳ ዓመት ሙሉ ውሻ ጭሆባቸው ኮቸሮ በልተው ቁንጫና ትኋን ጨፍሮባቸው ጊዜያቸውን ሁሉ ወጣትነታቸውን ትኩስነታቸውን አፍራነታቸውን ለቤተ ክርስቲያን መስዋዕት አድርጎ ይሰጥ መምራህራን ቅድም የሰማችኋቸው ወረሙን ያቀረቡላችሁ አቡኑን ዘሞ ጊዜ ስላጠረ ያልጸነጸሩ ደግሞ እነሱ ምን አሉ? ሰርተ ወነጋ ወሌሊተ ህግ አምላኩ ውስተልቡ በጧት በማታ በሌሊት የፈጣሪ ውብ በልቡ ያለ ብለው ቅዱስ ያሬድ ቅዱስ ቂርቆስን ባመሰገነበት ቃሉ ቃሉን ቃል አድርገው ነገሯችሁ ጧትም ማታም ሌሊትም የአምላኩ ሕግ በልቡ ያለ ማለት የ24 ሰዓት ክርስቲያን ማለት እንደምታውቁት የ24 ሰዓት ክርስቲያን አይደለም። በትርፍ ጊዜያችን ብዙ ነገር እናደርጋለን። አንደበታችን አልተገራ፣ ዓይናችን ጆሯችን አልተገራ፣ እጃችን እግራችን አልተገራ። የባከነ ጊዜ፣ የባከነ ገንዘብ፣ የባከነ አካል ያለንን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ጽላት የቀረጸችላቸው ቤተክርስቲያን ያነጸችላቸው የሰማዕታት ገድላቸውን የጻድቃን ተአምራቸውን የሊቃውንት መላእክት ድርሳናቸውን የሁሉንም ጽንሰታቸውን፣ ልደታቸውን፣ ረፍታቸውን፣ መሰወራቸውን ዕርገታቸውን ሁሉ ስንክሳር በሚባለው የዘወትር መጽሐፏ ጽፋ በመቅደሱ ቅዳሴ፣ በቅዱስቱ ሰዓታት፣ በቅኔ ማህሌቱ ማህሌት በባውደ ምህረቱ ስብከ ስማቸውን የምጠራላቸው ታሪካቸውን የምትናገርላቸው ገድላቸውን የምትተርክላቸው ቅዱሳን ሶስት ነገር ያደረጉ ናቸው። አንድ ጊዜያቸውን ያላባከኑ የባከነ ጊዜ የሌላቸው። ለምሳሌ ዛሬ ታቦቱ ያነገስነው ያከበርነው ያከበር ነው። ማንን ነው? ጮክ ብላችሁ ነገሩን። እግዚአብሔር ናደ አታምታቱ ማንን ጮክ ብላችሁ ንገሩ! ቅዱስ ቂርቆስን ነው። ይሄ የቅዱስ ቂርቆስ የሶስት ዓመት ሕፃን ነው። እዚህ ውስጥ አሁን የሰባ ዓመት የስልሳ ዓመት የሰማንያ ዓመት እኮ ሰው ሊሆን ይችላል። ይሄ ሁሉ ወጣቱ፣ አዛውንቱ፣ ሴቱ፣ ወንዱ የሚያረግደው ሸብረብ እያለ ያለው ለሶስት ዓመት ሕፃን ነው። ምክንያቱም የባከነ ጊዜ የለው። ስለዚህ ኦርቶዶክሳዊ ተዋህዶ ቤተክርስቲያን ጽላት የምትቀርጸው ቤተክርስቲያን የምታንፀው የቅድስና ደረጃ የምትሰጠው ቅድም እንዳልኩት ጊዜያቸውን፣ አካላቸውን፣ ገንዘባቸውን ያላባክ በገንዘባቸው እግዚአብሔር ያከበሩ በአካላቸው በገላቸው እግዚአብሔር ያገለገሉ በጊዜያቸው እግዚአብሔር ያገለገሉት ናቸውእና ቤተክርስቲያናችን የቅድስና ደረጃ የሰጠቻቸው በዚህ ምክንያት ነውና ቅድምናሉ ሰርከ ወነጋ ወሌሊተ ህግ አምላኩ ውስጥ ተልቁ ከዛ ቀደም ምስል ደግሞ በመቋሚያ ያጣፈጡት ያሳመሩት የቅዱስ ያሬድ ቀለም አቡን ይባላል። ቀለሙ አቡን በምስኪ አቡን ይባላልና እና ምን አሉ ተአመኑ እለሰ ተአመኑ ድህኑ ተአመኑ አመኑ ያመኑት ሁሉ ዳኑ። ክርስቶስ ሃ ተአመኑ በክርስቶስ እመኑ በከመ ተአመኑ ቂርቆስ ወኢየሉጣ ኢየሉጣ ቂርቆስ በክርስቶስ አብረው እንደ ዳኑ እናንተም ክርስቶስን እመኑ። ከማሆው ያልህነነ እምደስሆን እግዚነ እግዚአ ኩሉ እግዚኤለ ባዳኝነቱ በስጋዊው እግዚአ ኩሉ በፈጣሪነቱ ኢየሱስ ክርስቶስ በፈጣሪነቱ ያለ ሁሉ ጌታ ነው፣ ባዳኝነቱ የእኛ ብቸኛ ጌታ የሁሉም አይደለም። ስንዴውን አስሪቱን፣ አትክልቱን፣ እፅዋቱን፣ ፀሐዩን፣ ጨረቃውን፣ ከዋክብቱን፣ የምንተነፍሰውን አየር፣ የምናየውን ብርሃን፣ የምንጠጣውን ውሃ በመፍጠሩ የዓለም ሁሉ ጌታ ነው። ያመነውም የካደውም አምላክ ነው። ቀራንዮ ላይ በመሰቀሉ በግን ለኛ ለልጆቹ ሥጋውን በማብላቱ ደሙን በማጠጣቱ በቁስሉ በመፈወሱ ተራቅቶ በማልበሱ ሙቶ ሕይወት ተቀብሮ ትንሳኤ ቆስሎ ፈውስ በመስጠቱ ደግሞ የኛ ብቸኛ ጌታ ነው። የተዋህዶ ልጆች የድንግል ማርያም ልጆች ብቸኛ ጌታ ነው። ውስተዚያው መጻ ወደ ወገኖቹ መጣ። ወልያው ሰይተወክፈው ወገኖቹ ግን አልተቀበሉትም። ወለለሰ ተወክፈው ስልጣ ሙስልጣን ወሉደ እግዚአብሔር ይኩሩ ለተቀበሉት በስሙ ላመኑት ግን የእግዚአብሔር ልጆች የሆኑ ዘንድ ምን ሰጣቸው? ስልጣን ሰጣቸው። እኛ አዳኝነቱን አንድነቱን ሶስትነቱን፣ ፍጹም ሰው ፍጹም አምላክ መሆኑን ጥንቀት እውነተኛ አማናዊ መሆኑን፣ ስጋው ደግሞ አማናዊ መሆኑን፣ ትንሣኤ ሙታን መኖሩን የምናምን ድንግል ማርያምን እናት አድርገን ጻድቃን ሰማዕታትን ረዳት አድርገን መላእክትን ጠባቂ አድርገን ሳንጨምር ሳንቀንስ ሳናጠብ ሳናሰፋ ለተቀበልነው ደግሞ የግል ጌታችን ነው፣ የግል አዳኛችን ነው እና እግዚአብሔር

መላይክ አይናቸውን ሞልተው የማያዩት ረቂቅ ስውር ህያው ኃያል እግዚአብሔር የቀጠሮው ጊዜ ሲደርስ፣ የመዳር ጊዜ ሲደርስ፣ ረቂቁ ገዝፎ ህያው ሟች ሁኖ ዘላለማዊ ጊዜያዊ ሁኖ ሰማያዊ ምድራዊ ሁኖ ሰጪው ተቀባይ አልባሹ ተራቆች ሁኖ እንደኛ የሚራብ የሚጠማ የሚበረድ የሚጾም የሚጸልይ የሚሰድ ነገር የሚሞት የሚገነዝ ውሎ መጣ። ሰማይ ወምድ ዘጊያ ደምሮ ሰማይ ምድር የማይወስነውን ማህፀነ ድንግል ፆሮ ዓለም ያወሰነውን የአስራ አምስት ዓመት ብላቴና ሶስት ክንድ ከስንዝር ይሆነች እሱን በመውለዷ ማህፀኗ ያሰፋ ጽበትን ከስፋት ጋር አዋህደ የያዘች ማህፀኗ ቤተ መቅደስ ይሆነላት መላእክት ሞልተው ሊያዩት ያልቻሉትን እጭኗ ላይ ያስቀምጣ አይን አይኑን እያየች ጉንጩን እየሳመች ራሱን እየዳበሰች ጡቶቿን ያጠባች በሰማይ ዘግሶ የሚሆነው እግዚአብሔር በጀርባዋ ያዘለች ማህፀኗ ቤተ መቅደስ ጀርባዋ ቤተ መቅደስ ጀርባዋ ከኪሩቤል በላይ ማህፀኗ ከአለም በላይ እንደውም ይቁም ምን ይላል ሲናገር የድንግል ማርያም ሲናገር ማይፀንኪ ይርህ እም ሰማይ ወይ አምንምቃላይ አለ ድንግል ወይ ማይፀንሽ ከሰማይ ይርቃል ከውቅያኖስ ይቀልቃለ። እነዚህ ሁሉ የማይወስኑትን ማንወሰነው አንቺ ሰብስቦ ንባቡን ከምስጢር ምስጢሩን ከኃይለ ቃል አስታርቆ ዜናው ለጆሮ እንዲስማማ ምስጢሩ አእምሮን እንዳጠገብ አድርጎ ያዘጋጀው ታላቁ ሊቃችን ቅዱሳችን፣ የኢትዮጵያ ዘውድ፣ የአፍሪካ ኩራት ቅዱስ ያሬድ፣ ቅድም እንደነገርኳችሁ ባቡኑ እንዲህ አለ። ሰማያሙ የሚያወስኑትን ባይፀንድ እፎ እንከጦሮ እንደታርጎች አለው ብሎ መልሶ ያደንቃል። ክርስቶስ ሃ ታመሉ፣ ኢየሱስ ሃ ተወከሉ። ስለዚህ በክርስቶስ እማኑ፣ በኢየሱስ እማኑ። እንዲህ ካደረጋችሁ ከቂርቆስ ከኢየሉጣ ትምህርት ተወስዳላችኋል። እንግዲህ ኦርቶዶክስዊ የተዋሉው ቤተ ክርስቲያን ቅድም እንደነገር ናችሁ፣ በአምላኪና በተመላኪ በሎልና በጌታ በሰጭና በተቀባይ መካከል ያለው ድንበር የሚንታታበት ቤተ ክርስቲያን አይደለች። እኛ ቅዱሳንን ስላቀጽል ቤተ ክርስቲያን ደናገራችሁ አላችሁ ወጣችሁ ምስጋጫችሁ ቅድም እንደነገርኳችሁ ቅዱስ ቂርቆስ በስንት ዓመት ነው ሰማዕት የሆነው? ጮክ ብላችሁ ነገር። እስኪ እዚህ ውስጥ የሶስት አመት ልጅ አላችሁ እናቶች አላችሁ። የሶስት አመት ልጅ ቤታችን ምን ይሰራል? ምንድን ነው የሚያደርገው? በተፈጨ ድንች አማካኝነት ወደ ጠንካራ ምግብ ለመሸጋገር ሽግግር ላይ ነን። ወተት በመጠጣት እየተኮላተፈ እምንናገረው ለመናገር እየታገለ ነው ያለው። ይሄ ፍላቴና ይሄ ህፃን ዘርግሱ ህይወቱ ውስጥ ቤተ እግዚአብሔር እንደሚባሉት ቅዱሳን አይነት እናቱ ጡት ብቻ ሳይሆን ቃለ እግዚአብሔር ያጠባችው በስጋ ብቻ ሳይሆን በመንፈስ የወለደችው ትልቅ ብላቴና ነው ምናልባት ወግ ጠራቂ ሰዎች የሶስት ዓመት ብላቴና ህፃን ምን አውቆ ነው ወግ ጠራቂዎች ልምን ይችላሉ መጽሐፍ ቅዱስ ላይ ግን ቂርቆስ ሽማግሌ ነው ዮሐንስ መጥምት በእናቱ ማህፀን እያለ ለማን ሰግዷል እሺ በማህፀን ካለና ከሶስት ዓመት ህፃን ማን ይበቃል በዕድሜ አቤት ቂርቆስ በዛ አይነት ሽማግሌ ነው ማለት ትልቅ ሰው ማለት ስለዚህ እግዚአብሔር እግዚአብሔር ከአለማዊው አሰራር የሚለየው በእድሜ በጾታ በጤንነት አያምንም። እግዚአብሔር ምናልባት አሁንኛ የሜዲካል ምርመራ ቢኖር እኮ ፖሊስ መሆን አልችልም፣ አይነ ስውር ፓይለት መሆን አልችልም፣ ሹፌር መሆን አልችልም። ብዙ ውስጥ ያሉ አገልጋዮች መልካቸው አይን አይሞላ ይችላል። ነገር ግን እግዚአብሔር ከመልክ ከስልጣን ከጉልበት ጋር ግንኙነት የለውም። ኢይፈቅድ ኃይለ ፈረስ ወኢይሠምር በሣቃያተ ብእሲ። እግዚአብሔር ለመዋጋ ሲፈልግ የተቀለበ ፈረስ ወታደር አያስፈልገውም፣ ሚሳይል አያነጣጥርም። እግዚአብሔር ቦምብ አያፈነዳም። እግዚአብሔር መምታት ከፈለገ የምትጠጣው ቦምብ ሆኖ ይፈነዳል። የምትሞቀው ውሃ ቦምብ ሆኖ ይፈነዳል። እግዚአብሔር በኖህ ጊዜ የነበሩት ሕዝቦች ለመቀጠል ለመቅጣት እኮ ፈንጂ ፈነዳ አልተባለ ሚሳይል ተተኮሰ አልተባለ የሚጠጡትን ውሃ አፍርቶ መጣው። እግዚአብሔር በሰዶም በገሞራ ለመቅጣት ዳቦ የሚጋግሩበትን ሲበርዳቸው የሚሞቃቸውን እሳት በርከታ ጎለቀቀው። እግዚአብሔር የፈርኦን ቤተ መንግስት የገለበጠው እግዚአብሔር በውሻ ዝንብ ነው በሙሴ ዱላ ነው የገለበጠው። እግዚአብሔር እግዚአብሔር የሀይል በደካሞች መስራት የሚችል ነው። እንደውም እኮ ከእግዚአብሔር ቅጽሎች አንዱ እኮ አምላከ ነዳያን ነው። በሉት እስኪ፣ የማን አምላክ? የድኾች አምላክ የጎስቋሎች አምላክ። ሐዋርያትን ሲመርጥ እኮ የመረጣቸው አሳ አጥማጆችን፣ ማህበረሰቡ የረሳቸው የዘነጋቸው ጉዳይ ፈጽሞም ያላቸውን ሰዎች ነው። ዛሬ ሙትቶ ለብሳችሁ ትልቁ ቴል ብትሄዱ አያስተናግዷችሁም። መልክ የሌለው ሰው ድሮ ኮስተር ሳይሆን ይባል ነበር። የሆኖችን ዘማሪ ለመሆን ግን መልክ ይጠይቃል አይጠይቅም። እግዚአብሔር አምላክ የደካሞች አምላክ ነው፣ የሕፃናት አምላክ ነው፣ የጎልማሶች አምላክ ነው፣ የአሮጊቶች አምላክ ነው፣ የሽማግሎች አምላክ ነው፣ የሁሉ አምላክ ነው እግዚአብሔር እና እየሩጣና ጭቆስ የነበሩበት ዘመን ይሄ ሶስተኛው አራተኛው መቶ ክፍለ ዘመን የሚባለው የዛሬ 1600 ዓመት ገደማ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ትልቅ ፈተና ላይ የወደቀችበት፣ ነገስታቱ ዓላማቸውን የዘነጉበት፣ አስተዳደር አስተዳደር መሪነታቸውን ትተው አምላክ አድርጉን ያሉበት ለጣዖት ስገዱ፣ ፈጣሪያችሁን ካዱ፣ አልፈው ተርፈው እኛን አምልኩን ብለው ጣዖት በሐውልት መልክ መልካቸውን አስቀርጸው አምልኩን የሚበት ወቅት ነበረ። ያ የፈተና ወቅት ነበረ። ሰማዕታት የታረዱበት፣ የነደዱበት፣ የተገፈፉበት፣ የተገረፉበት፣ የተራቡበት፣ የተጠሙበት ዘመን ነበረ። ዛሬ ክርስትና ቀላል ነው ምዕመናን ነጠላ ለብሶ መምጣት ነው። ጋቢ ለብሶ መምጣት ነው። መድረክ ላይ ያለነውም ታዩናላችሁ። ከመጽ አባታችን ጀምረን አሳምረን ለብሰን የመጣል። በዘመነ ሰማዕታት ግን ቆዳ ይገፈፍ ነበር። ባል ሚስቱ አሉ እያየ ሚስቱ ጡቷ የተሰለጠቀ እዛም ላይ ትንጠለጠል ነበር። ሚስት አሉ እያየ ቆዳው ተገፎ ባሯ ጫው ተነስሶ በጎች ሊግጡት ትደረግ ነበር። በሳት ይቃጠል ነበረ። የመከራ ወቅት ነው። ምናልባት ሊቃውንት እንደሚሉት ቤተ ክርስቲያን የተወለደችበት ወቅት እኔ ለክርስትና ምእመናን ከጥጋብ ይልቅ ረሃብ ይስማማዋል። ክርስቶስ በበረት ቢቁል ነው የተወለደው። ቤተ መንግስት ተወልዶ ቢሆን ፋራቅ እንጂ አዳኝ መሆን አይችልም ነበር በበረት ተወልዶ በጨት ተጥሎ ተርቦ ተጠምቶ እንዘባን ውጡ አንዴ የእርሶ ከመተባብ ደረገ ቡጥጥ ለበሰ፣ ብርሃን ልንለብስ ዘንድ በበረት ተቃለ፣ ገነትን ገባ ዘንድ እሱ ተራበ፣ እኛ ጠገብ፣ እሱ ተጠማ፣ እኛ ረካን፣ እሱ ተራቆተ፣ እኛ ለበስ፣ እሱ ተቸነከረ፣ እኛ ከኃጢአታችን ጋር ተገላገል። እሱ ቁልቁል ወረደ እኛ ሽቅ ወጣች። ወረደ ሀቤኪ ከመያይ ርክ የሀብ የኋለ አረጋዊ መንፈሳዊ የተባለው ሊቅ ስለ ግብፅ ሲናገር ክርስቶስ ወደ ተሰደደ ግብፅ ሆይ ወደ አንቺ የወረደው አንቺ ጋር ወርዶ ሊቀር አይደለም፣ የወረድሽውን አንቺን ከፍ ሊያደርግ ነው የመጣው። ስለዚህ ኢየሱስ ክርስቶስ ቅድም እንዳልኩት በዘመነ ሰማዕታት እነ ቅዱስ ደናገራቸው በዘመነ ሰማዕታት እነ ቅዱስ ጊዮርጊስ እነ መርቆሪዎስ የነበሩ ምናልባት ዛሬ የታነጸ ቤተክርስቲያን፣ የተቀረጸ ጽላት፣ የተጻፈ ገድልና ድርሳን ካያችሁ ከሰማችሁ በዛን ዘመን የተወለዱ ናቸው፣ በመከራው ዘመን። ስለዚህ የውጣ ተሰደደች አገር ጥላ። የመከራ ዘመን ስለነበረ ከሃዲ መሪ፣ ጨቃኝ መሪ ተነስቶ እያረደ እያነደደ እየገፈፈ እየገረፈ፣ አገር ጥላ ተሰደደች። እዛም አገር መልሶ አገኛት። ማን ነው ስምሽ? አላት። ክርስቲያን ነው ስሜ አለች። ክርስቲያን ነው ሟቹን ኃላፊውን ስም ከፈለከው እየውጣ ይባላለሁ። ይሄ ክርስቲያን የሚባለው ሰው ምምና ከወርቃማው ከክርስቶስ የተፈለቀቀ የወርቅ ፍንቃቄ ስም ነው። ምምና ክርስቶስ ስጋውን ደሙን አበላል፣ አጠጣል ስሙንም ቆርሶ ሰጠ። ከክርስቶስ ማንም በዓለም ላይ ያሉ ሃይማኖት መስራቾች ስማቸው የእምነቱ መጠሪያ የሆነላቸው ክርስት በሐዋርያት ሥራ ምዕራፍ 11 ቁጥር 27 ላይ ወበቀዳሚ ተሰሙ አዲት ክርስቲያን ባንጾኪያ። አንጾኪያ በሚባለው ሀገር ለመጀመሪያ ጊዜ አዲት ነበር የሚባለው ክርስቲያን ተብለው ተጠሩ። ይሄ ክርስቲያን ያልኳችሁ እሱ ቅድም እንዳልኳችሁ ገናና ስም ነው። ወርቃማ ስም ነው በደር በቁስል በችንካር በመስቀል በትንሣኤ በመቃብር በእርገት የተገኘ ዋጋ የተከፈለበት ስም ነው እና እየሩጣ ስምሽ ማን ነው ሲላት፣ አይነ ክርስቲያን ነኝ አለችው። አራት ቀን ልጅ ስምሽ ንገሪኝ አላት። አይ ሟቹን፣ የማይረባውን እስከ አርባ ድረስ ምግር ላይ የማይቀጥለውን ይሄኛውን ስም ከፈለከው እየሩጣ አባላለሁ አለችው። በኋላ ፈጣሪ ሽንካጅ ለጣዋስ ገጃላት አላደርገውም አንተ የጠረብከውን ድንጋይ የጠረብከውን እንጨት አላመልክን እስኪ የሶስት አመት ህፃን አፍ ያልፈታ ነፍስ ያላወቀ ህፃን ይምጣና በኔና በአንተ መካከል ምስክር ይሁን ተባለ ሲፈለግ እየሉጣ ተገኘ ማነው ቂርቆስ ተገኘ የሚገርማችሁ እንዲህ አይነት ታሪክ በሙሉ ኪዳንም አለ ሙሴ በወንዝ ዳር ተጥሎ ሳለ የንጉሱ ልጅ ስታገኘው የሙሴት ምን አለች? አረዳው ሰሞኑን ልጅ የሞተባት ጡቷ ወተት እያፈሰሰ ያስቸገረ አንዲት እናት አለች፣ እሷ አላጣልሽ ና ታሳድግልሽ አለች። በተዘዋሪ ያቺ ሴትዮ ማናት? የወካድ የሙሴ እናት ና አሁንም፣ እየሩጣ ህፃኑን አምጣ ተባለ። ተፈልጎ ተገኘና የህፃን መጣ ሲያየው ድንቡሽ ውሻ አለ። ሲያዩት የሚያሳሳ ህፃን ነው። ንጉሱ ህፃኑ ደስ ትላለ፣ ደስ ትላለ፣ መልክ ያምራል፣ ደስ ትላለ። እውነትህን ነው እኔ ደስተኛ ነኝ። ወለከሰ አልበከ ፍስሓ አንተ ግን ደስታ የለህም። ባ ልባድ ማን ነው እንዲ ያለው? ንጉሱን ነው። ልባድ መርጦ የሚበላ መርጦ የሚጠጣ በመረጠው ቦታ የሚኖር ስልጣንና ሀብት አብሮ የተሰጠው ሶቅራጥስ የተባለ ፈላስፋ እንዲህ አለ። አንድ ጊዜ በዓለም ላይ እንደ ግርሳት የሚያንገበግበው እውቀት አገኝቶ ስልጣን ማጣት ነው። ምክንያቱም አንድ የተማረ ፕሮፌሰር ዱላ የያዘ ገበሬ እንደ ከፍ ለ፣ ምክንያቱም ሁለቱ አንድ ላይ አይገኙ። እውቀት እና ስልጣን ሁሉ ጊዜ ባይድ ናቸው። ተሳዳጅ አንዷ፣ አሳዳጅ እውቀት ያላቸው ስልጣን የላቸውም። ስልጣን ያላቸው ሰዎች ደግሞ እውቀት የላቸውም። እና ይሄ ንጉሱን ምን አለው ወለከሳልብከ ፍስሃ። እውነት ነው፣ እኔ ደስተኛ ነኝ። የክርስቶስ ልጅ ነኝ። በመስቀሉ ድኛለሁ፣ በቁስሉ ተዋጅቻለሁ፣ ደሙ ፈስሶልኛል፣ ስጋው ተቆርሶልኛል። የክርስቶስ ልጅ ነኝ። እውነት ነው፣ እኔ ደስተኛ ነኝ። ወለከሰ አልብከ ፍስሃ። መልአከ ሳሙ መልአከ ሰላም ሳሙ የተረፈ የሚባሉ የዛሬ 50 ዓመት ገደማ የነበሩ ኢትዮጵያዊ ሊቅ ነበሩ። በጣም ትልቅ ሊቅ በእውነት እንደ በዓለማወቅ ማዝናው ትልቅልቅ ናቸው እና አንዳንድ ጽሁፎቻቸውን አይቻለሁ። እን ስለ ደስታ ሲጽፉ ምናምን ሰዎች ሲበሳጩ መጠጥ ቤት ይሄዳሉ። ሁ ለም መጠጥ ቤት የሚሄዱ ደስታ ፍለጋ ነው። ደስታ ጉርያ አይደለም፣ መጠጥ ቤት አትፈልገው ብሎ ጽፏል። ጠጪዎች ታውቃላችሁ፣ አንድ ኬስ ይባላል የልሳ ልጃቸው እየሰከረ አስቸገራቸው ይባላልና እ አትጠጣ አትስከር ብለው መክረው በግድ በስንተኛው ቀን ጠጥቶ አንድ መቱ ከርቶት እጁ ገርቶት ይ አለቃዬ ጋር ኋላ አስራ አምስተኛው ቀን ተመላሽቶ ምኑ አሉ። ግኔ ሰውዬ፣ ሲጣላም ጠጣ፣ ሲታረቅም ጠጣ። ሁለቱንም ጊዜ አበደና እና መጠጥ የደስታ ሊሆን ሰዎች እኛ የዛሬ አንድ ተነስተን ሞክረን እና ዛሬ ምክንያቱም ደስታ ያልቃል የምናል ደስታ አላቂ ነው ክርስቶስ ላይ የተመሠረተ መልካችን ያምራል ብለው የተደስቱ ሰዎች እኮ መልካቸው ተሸብሽቦ ወገባቸው ጎብጦ ፀጉራቸው ተመልጦ መልካቸው እንኳን ሌላው ቤተሰብ ይረሳቸዋል የዛሬ 23 ዓመት ወይዘሮ ገሪት ተብለው በቁንጅና ዓለምን ያስረገዱ ሰዎች ዛሬ የትንዳሉ አላ እንኳንኛ ቤተሰብ ረስቷቸዋል ውበት ያልፋል ሀብት ያልፋል ስልጣን ያልፋል ሁሉም ነገር ያልፋል የማያልፈው ዘላለማዊ መንግስት የእግዚአብሔር ነው ዘላለማዊ ደስታው የክርስቶስ ከዛ በኋላ ንጉሱ እናትና ልጁን ቅድም እንደነገርኳቸው ታሪኩ ብዙ ነው ሰፊ ነው በብዙ መከራ በእውነቱ ብረት ምስማሩን እያጋለ ሰውነታቸውን በመምታት አይናቸው ጆሯቸውን አፍንጫቸውን መላ ሰውነታቸውን በማሰቃየት ብዙ አሰቃየ አሰቃየ። እነሱ መከራውን አንድ የጥንት ባለቅኔ ሲቀኙ እንዲህ አሉ። በቅዱስ ጊዮርጊስ ቀን በመምህራን ያውቁታል እና ባለቅኔው ሲቀኝ ጊዮርጊስ ሰማይ ተልዳ ብሎ ጀመረ። እንግዲህ ባለቅኔዎቹ ያውቁታል። ታዲያ ጊዮርጊስ ሰማይ ተልዳ ምን ሊሆን ኑሯል? ቅኔ ነው ወይ ብለው ሳቁ ሰዎቹ ኋላ ግን ቀጥሎ ምን አለ ማለት ነው ስቃየ እኮንከ ለስቃይከ ብሎ ተቀየ። ለስቃይህ ስቃይ ሆንክበህ ማለት ሰምታችሁኛ? ለስቃይህ ስቃይ ሆንክበህ፣ ሞትን አሰቃየኸው፣ መቃብርን አሰቃየኸው፣ ረሃብን ጥምን አሰቃየኸው። አንተ ለስቃይህ ስ እስመይት ተመዋ አንተ ወይት መዋለ ሊሁ አንታ አትሸነፍ እሷ የሸነፍ መከራው እየተደራረበ ማለት ነው። ስለዚህ ጥርቆስና እየሩጣ በመጨረሻ ላይ በሰይፍ ታርደው ተሰውተው አገልግሎታቸውን ተጋድሏቸውን ጨረሱ። ዛሬ ጥርቆስ ገነት ያለው እየሩጣ ገነት ያለችው የሚያርዳቸው፣ የሚያነዳቸው፣ የሚገርፋቸው፣ የሚገርፋቸው፣ የሚያፋቀናቅላቸው፣ የሚያሳድዳቸው የለም። እነሱን ያሰቃየው ንጉሥ እንኳን ገነት ሊገባ የት እንደተቀበረ እንኳን እንኳን እኛ ቤተሰቦቹ ያወጡ የትም ወርቆ ቀረ። ከነስልጣኑ ከነወርቁ ከነብሩ ከነሹመቱ የት እንደወደቀ አይታወቅም። እነዚህ ጀግኖች ግን ረሃቡን የተቋቋሙ ስቃዩን የተቋቋሙ ችግሩን የተቋቋሙ ሰዎች ግን ዛሬ በገነት ናቸው። ምን መናል እንዴ በሁለት ደቂቃ ላጠቃለው ቅዱስ ያለኝ ኦርቶዶክስ ል የተዋሕዶ ሊቃውንት እንዲህ አይነት በዓላት ሲዘጋጁ ሲከበሩ ሦስት ነገር ላይ ያተኩራሉ። አንደኛ የቂርቆስ በዓል ነው ዛሬ። ሁለተኛ ይሄ ወቅት ዘመነ አስተርእዮ ይባላል። የመገለጡ ወቅት ነው። የመታየት ወቅት ነው። እግዚአብሔር ከሰማይ እየወረደበት ከድንግል የተወለደበት ስቃይ ያበቃበት የዘመን ዘመን ለሁለት የተከፈለበት ከክርስቶስ በፊትና ከክርስቶስ በኋላ ተብሎ የሰዎች አስተሳሰብ አሟሟት ተስፋ የተለወጠበት ፈላስፎች ከሞት በኋላ ምን ሊቀጥል ይችላል እያሉ ዓለምን ሲያምታቱ ለነበረው ጥያቄ የማያዳግም መልስ ከሞት በኋላ ሕይወት ከመቃብር በኋላ ትንሣኤ ከዚ ቆሻሻ ዝግንትላም ዓለም በኋላ አዲስ ዓለም ሃዳሳተ ሰማያተ ወሃዳሳተ ምግረንስ ቸቦ ዘው ውስጥ ተስፋ እናደርጋለን። አዲስ ዘመን ይመጣል። መከራው ያልፋል፣ ችግሩ ያልፋል፣ ስቃው ያልፋል። ሁሉም ነገር ክረምት በጋ የሌለው ክረምት ቀን የሌለው ሌሊት መፍትሄ የሌለው ችግር መድኃኒት የሌለው በሽታ የለም። ማንን ከያዙ? ጮክ ብላችሁ ንገሩ፣ ማንን ከያዙ? ማንን ከያዙ? ለከረምቱ ምን አለው? በጋ። ለቀኑ ምን አለው? ለሌሊቱ ምን አለው? ሌሊት ለችግራችን ምን አለው? መፍትሔ። ለበሽታችን ምን አለው? መድኃኒት። የዚህ ሁሉ ሥልጣን ያለው በማን እጅ ነው? በክርስቶስ እጅ ነው። ምዕመናን፣ ክርስቶስ ገበሬ ነው፣ እርሻው ቤተ ክርስቲያን ናት፣ አዝመራዎቹ እኛ ነን። ክርስቶስ ሐኪምም መድኃኒትም ነው። ቤተአኪም ቤቷ ቤተ ክርስቲያን ናት፣ በሽተኞቹ እኛ ነን። ክርስቶስ ነጋዴ ነው፣ ንግድ ቤቱ ቤተ ክርስቲያን ናት። ወረቶቹ ትርፎቹ በቁሱ በችንካታ ያረፍ ያተረፈን እኛ ነን እንፋቅል